ካሉ ቤተ ክርስቲያን ቁጥር ስድስት ላይ የሚያገለግሉ አገልጋዮች በተከታታይ የሞቱ ነው ያሉት። አንዱ ወንድማችን ሪፈር የተጻፈለት እንደ ሞት ተደውሎ ተነገረል። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መቶ ነገ ጠዋት፣ አሁን ሲነጋ ከሰአታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከከሰአት ሊቀበር ሊመጣ ነው ጂንካ አሁን ላይ ትልቅ ስብራት ላይ ያለች ትልቅ ሀዘን ላይ። በጂንካ ከተማ የተከሰተውን በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች ህይወታቸው አልፏል። ሰላም ጤና ይስጥልን፣ የተወደዳቸው የሃሌታ ቤተሰቦች እንዴት አላችሁ? በጂንካ ከተማ ተከስቶ እንዲሁም የተለያዩ ክልሎችም ጋር ሪፈር የተጻፈላቸው ታካሚዎች እንዳሉ የተለያዩ መረጃዎች እየጠቆሙ ይገኛሉ። ስለዚህ ለጥንቃቄ እንዲረዳችሁ ይህን እንድትሰሙን በአክብሮት እንጋብዛለን። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ገለጸ። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ ማቆም ወይም ፌለር ሁኔታ እንዳጋጠመም ተገልጿል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞሮጂክ ፊቨር በሽታ መከሰቱን ያስታወቁት ትናንት ረቡዕ ህዳር 3 2018 ዓ.ም ነበረ። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለው የሄሞሮጂክ ፊበር በሽታ መከሰቱን ያስታወቁት ትናንት ረቡዕ ህዳር 3 2018 ዓ ም በጋራ ባወጡት መግለጫ ነበረ። በሽታው መከሰቱን ያመለክቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው ስምንት ሰዎች በበሽታው እንደተጠረጠሩም ተገልጿል። በሄሞሎጂክ ፊቨር የተያዘው የመጀመሪያው ሰው ወደ ጂንክ አጠቃላይ ሆስፒታል የመጣው ከሶስት ሳምንት ገደማ በፊት እንደነበረ የሕክምና ተቋሙ ተወካይ ሜዲካል ዳይሬክተሩ ዶክተር ሰላሙ ታደሰ ለቢቢሲ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበረ ገለጹት። ዶክተር ሰላሙ ወደ ጂንክ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን መሆኑንም አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደተናገሩት ታካሚ ወደ ሆስፒታል ከመጣ በኋላ ህመሙ አስኪ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ አልፏል ሲሉ፣ ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና መምጣታቸውንም አያይዘው ገልጸዋል። ከሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞች ከእርሱ ጋር ተመሳሳይ የሆነ ምልክት ት ማሳየት ጀመሩ ሲሉ ያጋጠማቸውን ተናግረዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድተዋል። ዶክተር ሰላሙ እንደሚገልጹት የዚህም በሽታ ምልክት በማሳየታቸው በሆስፒታሉ ህክምና የተደረገላቸው ስምንት ገደማ ሰዎች ናቸው። ከእነዚህ ታካሚዎች ውስጥ ለበለጠ ህክምና ወደ ሀዋሳና ወላይታ ሶዶ ከተማዎች የተላኩም እንዳሉ ገልጸዋል። ታካሚዎቹ ሪፈር የተደረገበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በ ፍጥነት የመክሸፍ ወይም ፌል የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታቸው በጣም ቶሎ ነበር ስራ ማቆም ወይም ደግሞ ፌል ማድረግ ደረጃ የደረሰው አንዳንዶች በኖርማል ሬንጅ የነበሩ ሰዎች በሁለት በሶስት ቀን ሲታይ አራት አምስት የመሆን ከዚያም ሰባት የመሆን ነገር ነበረ ሲሉ አያይዘው ተናግረዋል። ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበረ ሲሉም በታካሚዎቹ ላይ የታየውን ሁኔታ አስረድተዋል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት ራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውንም ዘርዝረዋል። ተወካዩ ሜዲካል ዳይሬክተሩ እንደሚያስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡት ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስኪ ወይም ክሪቲካል ደረጃ ላይ መድረስ ሁኔታ ታይቶባቸዋልም ተብሏል። ከዚህ በሽታ ጋር በተያያዘ ወደ ሆስፒታል ከመጡት ስምንት ሰዎች ውስጥ ስድስቱ ህይወታቸው እንዳለፈ ተናግረዋል። ከሞቱ ሰዎች ውስጥ ሁለቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውንም ገልጸዋል። ሌላ የሆስፒታሉ ምንጮችም ይህንኑ ለቢቢሲ አረጋግጠዋል። የህክምና ባለሙያዎቹ ለበሽታው የተጋለጡት ከታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳለ ዶክተር ሰላሙ ተናግረዋል። አብዛኛዎቹ ታማሚዎች ህይወታቸው ያለፈው ባለፈው ሳምንት በነበሩት ቀናት ውስጥ እንደሆነ ጠቅሰዋል። በአሁኑ ሰዓት ሁለት ሰዎች በሆስፒታል ህክምና እየተደረገላቸው እንደሚገኝ አክለዋል። የጤና ሚኒስቴር በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬው ዕለት ጅንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚገልጹት ባለሙያዎቹ ወደ ከተማዋ ከገቡ በኋላ በበሽታ ከተያዙ ሰዎች ጋር ንክኪ ያላቸውን ሰ ሰዎች በመኖሪያ ቤታቸውና በሆስፒታል የመለየት ተግባር ይከናወናል። ምልክቱ ለታየባቸው ሰዎች ማቆያ የሚሆኑ ቦታዎችም እየተዘጋጁ መሆኑን ጠቅሰዋል። ቫይራል ሄሞሮጂክ ፊቨር ምንድን ነው? የዓለም ጤና ድርጅት መረጃ እንደሚያመለክተው ቫይራል ሄሞሮጂክ ፊቨር ለተለያዩ የቫይረስ ህመም አይነቶች የተሰጠ የወል ስም ነው። ቢጫ ወባ፣ የደንግያ ትኩሳት እና ኢቦላ ተጠቃሽ ናቸው። ክሬሚያን ኮንግ ሄሞሮጂክ ፊቨር እና ሪፍት ቫሊ ፊቨር የተባሉት በሽታዎች እዚህ ውስጥ እንደሚካተቱ የዓለም ጤና ድርጅት በድረገጹ ያሰፈረው መረጃ ያሳያል። ሄሞሮዲክ ፊቨር በዋናነት የሰውነትን የደም ዝውውር ቫስኩላር ሲስተም የሚጎዳና ሰውነት ራሱን የሚቆጣጠርበትን አቅም የሚያሳጣ ነው። ህይወትን እስከ መቅጠፍ የሚያደርስ ህመም እንደሆነም ተገልጿል። የጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትናንት ባወጡት መግለጫ በጂንካ ከተማ የተከሰተው ሄሞራጂክ ፊቨር ምንነቱ በመረጋገጥ ላይ እንዳለ አስታውቀዋል። የጂንካ አጠቃላይ ሆስፒታል ተወካይ ሜዲካል ዳይሬክተሩ ዶክተር ሰላሙ በተመሳሳይ በጂንካ የተከሰተው የትኛው የበሽታ አይነት እንደሆነ የሚታወቀው በማህበረሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ ከተደረገ በኋላ መሆኑን አስረድተዋል። ምርመራው እየተሰራ ነው፣ የትኛው እንደሆነ ይፋ ይደረጋል። እኛም በትግስት እየጠበቅን ነው ማለታቸውን ቢቢሲ አማርኛ ተናግሯል። የጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩትም የላቦራቶሪ ምርመራዎች እየተከናወኑ መሆኑን አሳውቋል። በተጨማሪም የበሽታውን መንስኤም ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማ እንደሚደረግም ገልጸዋል። የፌዴራል መንግስት ተቋማቱ የላከው የግብረ ኃይል በዛሬው ዕለት ጅንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። የህመሙ ምልክቶች ምን ምን ናቸው? ሁለቱ የፌዴራል መስሪያ ቤቶች ባወጡት መግለጫ ላይ የህመም ምልክቶቹ እንደሆኑ ከዘረዘሯቸው ውስጥ በአፍ በአፍንጫና ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስ በምልክትነት ተጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ ጋር የተያያዘ ሾክን በተጨማሪ ምልክትነት አስፍሯል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል ኦርጋን ፌለር የሚያስከትል እንደሆነ የተቋሙ መረጃ ያሳያል። የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀትን ያስተውላሉ። ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስ ይከሰታል። ከአፍና ከአፍንጫ እንዲሁም ከሌሎች የሰውነት ክፍሎች ደም ይፈሳል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ ጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስ እና ሞት ያስከትላል። እንዴት ይተላለፋል? የሚለውን ሲገልጽ የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል። ክሬሚያን ኮንግ ሄሞሮቪክ ፌቨር እና ሪፍት ቫሊ ፊቨር በተባሉ የህመም አይነቶች በበሽታው የተያዙ የእንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ተጠቅሷል። እንደ ሪፍት ቫሊ ፊቨር እና ደንጌ ፊቨር ባሉ የህመም አይነቶች ደግሞ የወባትን ንክሻ በሽታውን እንደሚያስተላልፉ ተገልጿል። ሮደንት የተባለው የአይጥ ዝርያም በሽታውን እንደሚያስተላልፍ ተጠቅሷል። ህመሙን እንዴት መከላከል ይቻላል? ትናንትና ማምሻውን የወጣው መግለጫ ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁል ጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቫይራል ሄምሮይድ ፊቨር ወይም ደግሞ በምህጻሩ ቃሉ ቪኤችኤፍስ በሚል አጠቃላይ መጠሪያ የተጠቀሰው ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጸዋል። አጠቃላይ የህመሙን አይነት ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል። ሆኖም ግን የቢጫ ወባና ኢቦላ ክትባት የህመሙን ዝርያዎች ለመከላከልም እንደሚረዳ ተገልጸዋል። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላት በአግባቡ እንዲሰራ ኦክሲጅ ፍርጅን በመስጠትና በሌሎችም መንገዶች የህክምና እርዳታ ይሰጣቸዋል ተብሏል። እንግዲህ የተከበራችሁ የሃሌታ ቤተሰቦች የህመም ባለባቸው አካባቢዎች ሚሆን እንዲሁም ደግሞ ሪፈራል የተጻፈባቸው ሐዋሳና ወላይታ አካባቢ ያሉትንም በልዩነት እንዲጠነቀቁ ምክራችንን እንለግሳለን። እንዲሁም ደግሞ በዛ አካባቢ ላሉትም ሁሉ ጤናና ሰላማቸውን እንመኛለን። ሰላም።